ከችግር ከጣሪ ጓደኛ ምንድን ይችላል? ስለዚህ በጥቅሉ ሽሽ የውድቀትና የበታችነት ምልክት አይደለም። ሽሽ ሁሌም እጅ ከመስጠትና ከመሸነፍ ጋር ሊያያዝም አይችልም በጣም ስለዚህ ወዳጄ፣ ስለዚህ እህቴ አትናደጂ፣ አትናደጂ። የሰው ልጅ ብዙ ጣውረዶች አሉት። ምክንያቱም ዱንያ የፈተና ፈተና ምልክት ናት፣ የፈተና መድረክ ነች። የሚታይ የማይታይ በጣም ብዙ በርካታ ፈተናዎች አሉ። መልካም የሚፈልግ መልካም ምሽን የሚፈልግ ጠራህ ደግሞ የለም። ስለዚህ መልካም ምሽን ከማይፈልጉ ሰዎች ጋር አትሁኝ፣ እራቅ፣ ሽሽ፣ ሽሽ። ስትናደጂ ብዙ ነገሮችን ታበላሻለሽ። ጤናሽን ታውቂያለሽ። የውስጥ ሰላምሽ ትረብሻለሽ። የውስጥ ሰላም አይኖርሽም። ታጫለሽ። ቤተሰብሽንም ብትለት ትንሽ ተቸያለሽ። በእርግጥ በዚህ ዱንያ ላይ ስንኖር ብዙ በርካታ ውጣ ውረዶች ሊያጋጥሙ ይችላሉ። ነገር ግን የንዴት መጨረሻ ጥፋት ነው። የንዴት መጨረሻ ጸጸት መረዳት አለበት። ተረድተን እራሳችንን እንቆጣጠር። እራሳችንን ልንሆን እራሳችን እራሳችንን ልንጠብቅ ይገባል። ሰማሽነቴ ምክንያቱም ንዴት የሰይጣን ስራ፣ ከሰይጣን እራሳችንን ልናድን ይገባል። ሰይጣን እኛ ጋር ተቀላቀለ ማለት ህይወታችን በሙሉ ተበላሸ ማለት ነው። ለሰይጣን እጃችን ልንሰጥ አይገባም። ከሰይጣን ስለሸሸን ወደቀ የስንፈታችን መጨረሻ ሆነ ማለት አይደለም። አየሽ፣ ስንሸሽ ብዙ ነገሮችን እናገኛለን። ብዙ ነገሮች ለእኛ ማድረግ እንችላለን። ንግድ ደግሞ የሴጣን ስራ ነው። ስለዚህ ከሚያናድዱት ራሳችንን ከሚጎዱ ነገሮች ልንሸሽ ይገባል። ለዚህ ነበረ አቡ ሁረይራ ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት ያ ረሱሉላህ ምከሩ አሏቸው። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም አትናደድ አሉት አሉት። ከቻለን ለመናደዳችን ሰበብ ከሚሆኑ ነገሮች እራሳችንን ቆጠብ፣ እራሳችንን እናርቅ። ለእኛ የሚጎዱን ነገሮች ልናስወግዳቸው፣ ከነሱ ልንሸሽ ይገባል። ስለሸሸን ተሸነፍን፣ ስለሸሸን ወደቅን ማለት አይደለም፣ ሊሆንም አይችልም። አየሽ እህዴ

እንድወደዳችሁት ተስፋ አደርጋለሁኝ ከወደዳችሁ ማድረጋችሁን አትርሱ አብራችሁ በጣም አድርጋ አመሰግናለሁ አዲስ ሆናችሁ ሳብስክራይብ እና ላይክ ሼር በማድረግ በሌላ